በአስር አመቱ የልማት እቅድ ላይ በአገር ውስጥ ያለውን የኤሌክትሪክ አገልግሎት ተደራሽነት ከማረጋገጥ ባሻገር ጥራት ያለው የኤሌክትሪክ አገልግሎትን ለጎረቤት ሀገራት ማቅረብን ታሳቢ ተደርጓል። ይህም ኢትዮጵያ ጎረቤትን ያስቀደመ በጋራ መልማት አካሂዷ ማሳያ ብቻ ሳይሆን ማረጋገጫ መሆኑን ከልማት እቅዱ ተጨልፈው በጥቂት አመታት ውስጥ የተከናወኑትና ለውጤት የበቁት ስራዎች ምስክሮች ናቸው። ኢትዮጵያ ኢትዮጵያ የኃይል መሠረተ ልማት ግንባታ ላይ ትኩረት ሰጥታ ስትሰራ ቆይታለች። ከ2000 ኪሎ ሜትር በላይ የሚሆነውና ጎረቤቶቿን ኤሌክትሪክ ተጠቃሚ ያደረገችበት የመሠረተ ልማት ስራ ይህንን የሚያሳይ ነው። የትልቅ ኢንቨስትመንት ጎረቤቶቻችን ሱዳን፣ ጅቡቲ እና ኬንያን ተጠቃሚ አድርጓል። ኢትዮጵያ አሁን ላይ እስከ ታንዛኒያ የተዘረጋ በምስራቅ አፍሪካ ከፍተኛ የኢነርጂ ኃይል የምታቀርብ ሀገር ነች። ይሄ ታዳሽ ኃይል ነው። እጅግ በጣም ርካሽ በሆነ ገንዘብ ነው እያቀረበች ያለችው። በሰሜን አቅጣጫም እስከ ሱዳን የተዘረጋ መሰረተ ልማት እያቀረበች ያለች ነው። ኢትዮጵያ የሕዳሴ ግድብን ሙሉ በሙሉ ወደ ስራ ስታስገባ የሚመጣው የኢነርጂ ትሩፋት እስከ መካከለኛው ምስራቅ መድረስ የሚችል እና ምስራቅ አፍሪካን ከመካከለኛው ምስራቅ ጋር ማስተሳሰር የሚችል አቅም ያለው የኤነርጂ አቅም እየፈጠርን ያለ ነው። የኤሌክትሪክ ኃይል አቅርቦት ቀጠናዊ ውህደትና የትብብር አጀንዳን ለማሳካት ወሳኝ ነው። ይህን የተረዳችው ኢትዮጵያን በምስራቅ አፍሪካ ቀጠና ተጨባጭ የሆነ የኃይል ትስስር ለመፍጠር አበክራ እየሰራች ነው። የኤሌክትሪክ ኃይል ለዜጎች አስፈላጊ ለሆኑት የጤና፣ የትምህርት፣ የግብርናና ለሌሎች ዘርፎች ወሳኝ ግብዓት ነው። እናም ቀጠናዊ የኃይል ትስስር መፍጠር ከሀገር ልማት ባሻገር ለፖለቲካዊ መረጋጋትና ለማህበራዊ ፍትህ መረጋገጥ ስትራቴጂካዊ ጠቀሜታ አለው። ድንበር ተሻጋሪ የመሠረተ ልማት ትብብር በማድረግ የኃይል ሽያጭን ማጠናከር የአፍሪካ ህብረት አጀንዳ 2063 እና የተባበሩት መንግስታት 2030 ግቦች ለማሳካት ያግዛል። ቀጠናዊ የኃይል ትስስርን ለማጠናከር ያለመውና በአዲስ አበባ የተደረገው አራተኛው የአፍሪረን ቀጠናዊ ኮንፈረንስ የምስራቅ አፍሪካ ሀገራት በኃይል ትስስር ላይ ተባብረው እንዲሰሩ የሚያደርጉ ሀሳቦች ቀርበውበታል። በተለይም በጋራ ተጠቃሚነት መርህ የሚደረጉ ትብብሮች ለቀጠናው እድገት ያላቸው ወሳኝነት በአጽንኦት ተነስቶበታል። ይሄ መድረክ ሲጀምር የተፋሰሱ የላይኛው ሀገራት በተለይም አፍሪካውያን ተሰባስበው በእርግጥ ምንድን ነው ከዚህ ግድብ ሊገኝ የሚችሉ ፋይዳዎች? ይህን ግድብ መገንባቱ ሌሎችን ለመጉዳትና ለመጻረር ታስቦ ነው የሚለውን በሳይንሳዊ ጥናት ላይ የተመሰረተ ውይይቶች በዲፕሎማቶች በመንግስት ኃላፊዎች እንዲሁም በተመራማሪዎች መካከል ውይይትን ለመፍጠርና የኢትዮጵያውያን ብሎም የአፍሪካውያንን አዲስ የመቻል ትርክት ለመቅረጽ ታስቦ የተጀመረ ነው።